ሙሽራ መስላኝ፣ ምን አባቱ ምን አባቱ ትርብ ብጄ ነው የምሞት። የዘንድሮ ቀን እኮ እንደው ለአንተ ብቻ ነው አምላክ ለእኔ ብቻ ነው ብላኝ ነው። ምን ነው ምን፣ እናንተ እኮ አልገባችሁም። አለ እኮ ፈትፎ ቢያጎርሷችሁም አይገባችሁም እንጂ እኮ ለእናንተም ምን፣ እንዴት እንደ እዚህ ትንከባለላለህ ሜዳ ላይ ወድቀ፣ ምን ላርጋንተ ማሰብ ስንጨርስ ጊዜ ነው መሰል ምን ሄድበት ጠፋህ አይለ ወዲያ ወዲያ ትል ያንተ ነህ ሞት። ትናንትና ያን ያህል ብር ታልጠየኩህ ታሰጥኸኝ እያልኸ እንዲያው አስቶ አስቶ ወርድ ዛሬ ተመናምጠህ ነው ደግሞ ነው። ሌላ ሞያ እንዲያው ቢኖረህስ እንዲያው ቢኖረህስ። አንተ ደረጃ ነው፣ ከባለስልጣን ጋር ነው የምጠጣ። ተከበርቲ ሰው ጋር ነው የሚጠጣ። ደህና ደህና ሰዎች አለ ወይ ታሪክ፣ እነሱ ጋር ነው እንዲያ ብለህ እናት አንድ ያሁን ወርደህ እንትን ምትል እንዴት ነው? ለታሽ ዘይ ፈልገ ነው ደሙ ምን አባቱ ለአንተ ስል ዝቅ ብልስ ለአንተ አንተ ወንድም ማለት እኮ ነው፣ ወንድም እኮ ነው። ለአንተ ስል ለአንድ ቀን ዝቅ ብልስ ነበር። አብረን ነበርን እንደምንወጣ ነው። ወርድ አሁን ድንገት ምን እንደነካ ወንፈን ታረገ ሌላ አሁን ተውና አሁን ወስጄ ትመለስ እንግዲህ እንጠብቃለህ። ላላ ወስጅኝ ላዝናና በኔ ነው ታመነ መስጠ ነው የምታዝናነኛው? ትናንትና ምንም የለለሰው ብርታል ሰጠኝ ያ ሞልቶኛል እንጂ እንጂም እንዲህ ያለ ሰው ነኝ ዛሬ ያለ እላለሁ። እና እ እንዴት ምንድን ነው የምትጋብዘኝ? እኔ እነሱ ጋር ስገናኝ እነዚህ ትልልቅ ሰዎች ጋራ እነሱ ጋር የለኝም እንዲያለ እንዲያለ መንደሩ እዚያ እሚያውቅ

ስጭኝማ እንደው ይሄ ሰውዬ እኮ ጉድባል አደረገኝ። የምር የለኝ ጠፉ። ምን ናችሁ ነው? ደህና ነው ደህና ነው እና ድንገት መንገድ ተተላለፍን ተመጣ ተቀበይው የሚሰጥሽ ነገር አለ። መልእክተኛ ተላከም አደራሽ ነው

አልመጡም። ምን ይፈልጁ? የለም መጫ ለም ላይ ነው። ፈልጌው የውልሽ፣ በጣም ለጥብቅ ጉዳይ ያለ ዛሬ ማይሆን ሆኖ ያለ ዛሬ ማይሆን ሁኖ ይውልሽ፣ ወገቤን ይዞኝ እሱም ፈልጌው ይውልሽ። አሁን ምን ነገር ነው? ምን ስብሰባ ምን ማለት ምን ምን ነው እንጂ ምን አበድረኝ፣ ምን አይነት ነገር ነው? እንግዲህ ገንዘብ ያልክ ብዬሽ፣ ኧረ የምን ገንዘብ እናንተ። የለም አሁን የለ፣ ከምኑ ነው የሄደ። ቆይ ነግረኛ፣ ውል ሰራኛ። አሁን ተወው ነው እናት የመጡ ወለው አይደለ። እዚህ ሄድሁ የለ መማከር፣ የለ ገንዘብ ሲበደር ማ አያማክርህ። የለ ኳቸም ገንዘብን ወይ ጉዳይ የለም፣ የለም አልተበደረም። እኔ አሁን ስበደር ለምሽት ያማክራት አለሁ። ይ ለዚህ ነበር ቶቶት አንድ ግልግል በጎችን ላውጣቸው ልሂድና እስቲ ደግሞ ልፈልገው ላፈቴ ሰው እያለ ወትሮ የጎንጆሽ ወሬ የያዘም እንደሆን አይመጣብህም። ግን የለም ምን ጉዳይ ኑሯቸው ነውገነ። አሁን ለምን አባቴ ብዬ ነው የምፈልገው? እናንተ ከምኑ ገብቶ ይሁን

ሁለት ሺህ ብር እንዲህ እንዲህ እንዲህ እያረገ ቆጥሮ እኮ ነው የሰጠኝ።

ሸጋ ነው ሸጋ ነው። እንትን እኮ ነው ምን አባቱ ዝምብላ አጥን አራጣ እኔ ነገር ነው ይቆ ሁለት ነው ሁለት መቶ እንዲያ ስትነሳ ስትወርቅ

ድንገት እኮ ነው። ግልጥ መናገር ነው እንጂ እንጂ ደባ ውስጥ ለውስጥ እኔ አልወድም። ምን ደው የኔ ያለ አንሰረሰረህ እንዴት ነው? እንዴት መጣህ? ነው ሌላ ጉዳይ አለ? አረቂ ቤት ነው አይደለም? ጨምር፣ ልክ ትቅዳለህ። ልጥራለህ ወይ ይልቅ ጠጣና ጠጣና በላይ ደሞ

ከብቶችም እኮ ተለይተው ቢበሉ ጥሩ ነበር። የኔዎችስ እንዲያውም ሲለዩ አይጠጉም፣ ሜዳ እዚያ ከብቱ ጋር ነው የሚመቻቸው። አስናረ፣ እንደምን ነህ አለ

አንስቼ 2000 ብር ሰጠሁህ። ይኸውልህ 2000 ብር 2000 ብር አሁን ማልዳ መልሳለሁ ብሎ ብጠብቀው ቀረ። ቤት ልሄድ የለም በቃ ተው። እኔ እኮ ጠይቆኝ አልሰጠህም ስለው እኮ አድራን ሩጡ መጡት። አንተ ነው ተበድሮ ለካ አንተንም ጠይቆ ጠይቆኝ መጀመሪያ ነው እንግዲህ ጠይቆኝ ማለት ነው። እዚያ መጥቶ አንተን እንደም ወንቢ የለኝም ስለው አንተ ጋር መጥቷል እንግዲህ። ገረ ገረ ገረ ገረ ይኸውልህ አሁን ይኸውልህ እሱን ፍለጋ በዚህ ሄደህ ሲሉኝ በዚህ አስሄድ። አሁን በዚህ ሄደህ ሲሉኝ በዚህ አስሄድ። ይኸውልህ አሁንማ ደከመኝ እኮ እንዲያው ጭራሽ አስማረ በልቶ ተስፋህን ቁረጥቶ፣ ተስፋህን ቁረጥ። የማ እንዳልተመለሰ ነው አ ተው እንጂ ላምጣው። ምን ደማ ይመለስ እ ምን ደማ ይመለስ? የማህበር ብር አይ፣ ከቺስ የእኔ እንትን ሽጬ ያመጣሁት አይደል። የማህበር ብር ደግሞ ቅጣት አለው። ይኸውልህ አይ እንዲው የረባም ነገር አላርጎት እኮ ዝም ብሎ በዋዛ ነገር ነው አጥፍቶት። አጥፍቶት በዋዛ ነገር የኔን አይ ቸገሬ ብሎ እ ቸገረኝ ብሎ እኮ ነው የረባም ነገር ምን ነው በምን አጥፍቶ እኮ በምን ያጠፋው? ባለፈው ያች ዳሳሽ አልነገርኩህም? ዳሳሽ ያች አረቄዋ አረቄ። እና አሁን እሱንና የእኔን ገንዘብ ምን ያገናኘዋል? አንተ እንደው ፋቅ ቅምጡ ነገር አይለች እንዲው ዳምጣው። እባክህን፣ እባክህን ምንም አንተን አትበለኝ። የእኔን ገንዘብና ዳሳሽን ምን አገናኛቸው ነው የምልህ አሁን ህኔ ብድር ጋር እሷ ተበደረው ገንዘብ ጋር ምን ያገናኘዋል? የውልና ታንተ ተበድሮ ዝም ብሎ እንትን ሰጧት አልመሰለኝም። የሆነ ብረት ምጣድ ገዝቶላታል። ለማን? አይ ገንዘብ እ እና ቸገረኝ ሲል መዝዤ ሰጥቼ ሰውን ከሚቸግረው የተቀመጠ ገንዘብ ምን ይሰራል ብዬ ሰጥቼ እንዲህ ያል ጉድ ውስጥ ልግባ እና አሁን ህትን ያለ አንተ ትን ያለ የት ይሆናል አሁን? እኮ እሷ ቤት ነው ሻይ አረቂ እየጠጣን ናን ብሎ እንደውም ብሎ ዳሳሽ ዳሳሽ ኩለታ አስማረ አስማረ